በጣም የሚያንዘው እኔ ምን እንደምል አላውቅም። አሁን ያለሁት በስሜት እንግዲህ ደስታም ፍርሃትም ላይ ነው ያለሁት እና ብዙ ማውራት አልችልም። ታውቂያለሽ በጣም እንተዋወቃለን እኔ እና አንቺ። በጣም በጣም በክፉ ጊዜ ነው የምንተዋወቀው እና እንግዲህ ብዙ ያልጣሚ ነገሮች አሉ ግን ያው ላሳያችሁ አዳዲስ መረጃ ስለሆነ ማለት ነው አንደኛው ኩላሊት የቀረውንም ትውሰደው ብለው እንግዲህ በሽምግልና ተታርቋል ጋይስ እንግዲህ አሟቿንም እንግዲህ ሰፕራይዝ አርጋለች ወደ ቪዲዮ ቆማ በጣም ብዙ ነገር ሆነሽልኛል እና ብዙ ነገር አብረን አሳልፈናል ሁለታችንን ባለማወቅ ነው ይሄ ነገር ሊፈጠር የቻለው ከልብሽ ይቅርታ አድርጊልኝ እባክሽ ተባረኪ። ለጂ ከበጂ ለጂ ከበጂ ተባረኪ። ለዱ ሳይሆን ያው ብቻ አይደለም እሺ። አፍታሙስ ምን ተሰማ ነው? ደስታ ነው። በዚህ አጋጣሚ ብዙ ለእኔ ብዙ ነገር ባውራ ቃል ስለሚያንሳይ ከልቤ ለእሷ ያለኝን ፍቅር፣ ለእሷ ያለኝን አክብሮት ታውቃለች። ከልብ አመሰግናታለሁ። በጣም ታለሁ በጣም ደስ ይላል። እንግዲህ እኛም ደጋግም የምናገረው እንግዲህ እኛም ደግሞ የበኩላችንን ሀሳብ እንዘርቃለን። የመጀመሪያው ውሸት ነው ወይም ደግሞ ውዶቼ፣ እውነት ይቅርታ፣ ሰው የመጣ መስሎኝ ነው። ወይም ደግሞ ማለት ነው እግዚአብሔርን እንዲህ ገበናን እንዲህ አደባባይ ለአደባባይ ተዘርግፎ እንዴት ነው ወደፊት ግንኙነታቸው ሊቀጥል የሚችለው? እንዴት ነው እስ አብሮ መራመድ የሚቻሉት? ያዙ፣ ልቀቁ፣ እስክስታ ብለው? አረ ኒንጃ ጋይስ፣ እኔ ለእኔ ትንሽ ይከብዳል። መጀመሪያውኑ ፊልም እየሰሩብን ነበር እሱ። ኦኬ በዚህ ስማማለሁ። የፊልሙ ርዕስ ወይ ቀጣይ ስለ ጠፋ ይመስለኛል እንደ አዲስ። ጋይስ ምን ትላላችሁ?